አልሐምዱሊላህ ከምንም ነገር በላይ ሀብታም ነኝ ብዬ የማስበው ኢስላምን ሳይ ነው። አላህ ሱብሓነሁ ወተዓላ የሰጠኝን እስልምና ሳይ፣ ወላሂ ከምንም ነገር በላይ ሀብታም ነኝ። አልሐምዱሊላህ ትልቁ ሀብቴ ኢስላም ነው። ከኢስላም ቀጥሎ ደግሞ ጤነኛ ነኝ። ከዚያ ወዲያ ስትመጣ ደግሞ ወጣት ነኝ። ብዙ ነገሮችን መስራት የምችል አላህን ሱብሓነሁ ወተዓላ በቅጡ መገዛት የምችል እንደፈለግኩ መስገድ እንደፈለግኩ ዒባዳ ማድረግ የምችል ሰው ነኝ። ከእኔ በላይ ሀብታም አለ ታዲያ?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 ሴት ልጅ በሐያ ነው የምታምረው። እህቴ እንዳትሆን የምፈልገውን ነገር ከሌላ ሴት ላይ ካየው ይሰማኛል። እህቴን እዚያ ቦታ ላይ ባያሽ በጣም ነው የሚሰማኝ አይደል? አዎ። ሌሎች ሴቶችም እህቶቼ ናቸው እዚያ ቦታ ላይ ባያቸው ይሰማኛል በጣም ለዚያ ነው የምናገረው። ስናገር የእህቶች እጥረት የለብኝም። በጣም ብዙ እህቶች አሉኝ። ስምንት እህቶች ናቸው ያልኳችሁ። አልሐምዱላ አሁን በህይወት ያሉ በጣም ወዳቸው በጣም የማስብላቸው በጣም የሚወዱኝ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 ማሻላህ ተባረከ ራህማን፣ መስጅድ እያስገነቡ ያሉት ምን እየሰሩ ያሉት እየለፉ ያሉት እነሱም ሴቶች ናቸው። ማሻላህ ተባረከ ራህማን፣ እንዲሁም ቁድዋ መሆን ያለባቸው እነሱ ናቸው። መስጅድ የሚያስገነቡትን መልካም ነገር የሚያሰሩትን፣ ጥሩ ነገር ላይ የሚቆሙትን፣ ደርስ ሲሰጥ መጀመሪያ ሮጠው የሚገቡትን እየተናገርን ያለነው ግን ስለነሱ አይደለም። እነሱ የሚነኩ አይደሉም እንቁ ናቸው እነሱ። ማሻላህ ተባረከ ራህማን አላህ ይጨምርላቸው እነሱ የእነሱ ስም እዚህ ጋ አይነሳም።

እህቴ ሆይ ታመሽ ኮ እየተኛሽ ያለሽው ለፈተና እንጂ ይህ ነገር ሊዘወትርብሽ እኮ አይደለም። ብዙ ጊዜያትን በሰላም አሳልፈሻል። ብዙ ጊዜ በሰላም ስትንቀሳቀስ ነበር። ዛሬ ግን ታስራሃል። ዛሬ ግን ተኝታል አልጋ ላይ። ይህ ነገር አላህ Subhanahu Wa Ta'ala አንተ ሊፈትህ ያመጣውና ያንተ ኢማን የቱ ጋር እንዳለ ሊያጣራ ያመጣው ነገር እንደሆነ በደንብ አድርገህ አስብበት። እውነታውም ይሄ ነው። አላህ Subhanahu Wa Ta'ala ሲነግረንም

የመታሰር ይሁን የመታመም ይሁን የትኛውም ፈተና አላህ ሱብሓነሁ ወተዓላ የኛ ኢማን የቱ ጋር እንዳለ ሊያጣራበት ወይ ደግሞ የቱ ጋር እንዳለን ራሳችን እንገመግምበት ያመጣልን ፈተና እንደሆነ እናስበው። አላህ ትክክለኛው መንገድ ተከትለው በነገው ውለትም ጀነትን ከሚመነዱ ያድርገን። ሰላም አለይኩም ወራህመቱላህ። ስርዓት አልባ ሰው ጋር መዋልም ስርዓት አልባ ያደርጋል። ባለጌም ባለጌ ነህ ካላሉት ደግሞ መልካም ሰው አድርገው። አሁን አሁን ላይ እነኚህ ብልግናን የሚያስተምሩት ሰዎች ፎሎወራቸው የበዛ ሲመጣ መልካም ሰው አድርገው ራሳቸውን እየቆጠሩ ነው ያሉት። በብልግና እኮ ነው የታወቁት ሲጀመር ከስር መሰረቱ ሴቷ ወንድን እየመሰለች የወንድን አክት አክት እያደረገች ነው የታወቀችው። ወንዱ ሴት እየመሰለ የሴትን አክት አክት እያደረገ ነው የታወቀው። ከዚህ በላይ ብልግና አለ እንዴ በሸሪዓችን?

የእርጉማንን ስብስብ ሰብሰብ አድርጋችሁ እየተከተላችሁ ቀጣዩ ትውልድ ምን እየጠበቀው እንደሆነ አላህ ይወቅ። ሜይ ቢ ዛሬ የምናገረው ይህ ላይ አላሁ አዕለም፣ ይህ መጨረሻ ሊሆን ይችላል። አላሁ አዕለም። ከዚህ በላይ በዚህ ቶፒክ የማወራ አይመስለኝም። ከዚህ በፊትም የምታስታውሱ ከሆነ በዚህ ቶፒክ አንስቼም አላወራሁም ነበር፣ ምክንያቱም ይህን ያክል አልተስፋፋም ነበር። በቃ አሁን መጨረሻ ላይ ደረስም በቃ ፎሎወሮቻቸው በዛ እንትም ማለት ጀመሩ። ሰውን መናቅ፣ ኡስታዞች ላይ ቪዲዮ መስራት፣ ሪያክት መስራት፣ ኡስታዞችን ማንቋሸሽ። ኡስታዝ እከሌ እኮ የሚናገርበት እንትን የለውም፣ ስልቱ እኮ ደስ አይልም። አንተ ብልግና ባታስፋፋ ኖሮ ባልተናገረህ ነበር። ሲጀምር ከስር መሰረቱ ብልግና ባታስፋፋ ኖሮ ባልተናገረህ ነበር። የምታስፋፋው መልካም ነገር መልካም ነገር ለማህበረሰቡ ታስተምር ኖሮ ባልተናገረ በደገፈህ ነበር። መቶ ስንትና ስንት ወንድሞቻችን አሉ እዚህ ቲክቶክ ላይ ስለ ዲኑ ብዙ ማያውቁ ወላኪን ለዲኑ መስራት የሚፈልጉ ሁላችንም። አሁን ትንሽዬ ነገር የምናውቀው እነሱ ቤት ገብተን ዳዋ ለማድረግ ደስ ይለናል። ምክንያቱም የሚያስፋፉት ነገር መልካም ነገር ስለሆነ፣ አሊሞች ስለሆኑ፣ ቆርለም ላ መልካም ነገር ስለሚያስፋፉ፣ ወጣቱን ወደ ጥሩ ነገር ስለሚጠሩ እናንተ ወጣቱን የምትጠሩት ወደ ብልግና ነው። ወጣቱን የምትጠሩት ወንዱን በሴት መሰል ሴቷን ወንድም መምሰል ሴት ልጅ ሱሪ አድርጋ አንዳንዶቹ አክት ነው ምን እያሉ ጺም አድርገው ምን አድርገው ይመጣል። ወንዱ ሻሽ ጠንጥሞ ይመጣል። አላህን አትፈሩም እንዴ እናንተ? የነብዩ እርግማን አለበት እኮ ይሄ። ከዚህ በላይ ምን ልትባሉ ነው የፈለጋችሁ? ከዚህ በላይ እስኪ አንዴ ምንም ማለልን። በስተመጨረሻ ኸላስ ልቋጭ ንግግሬ ማለት ነው። ወላሂ አላህ ፊት እንመሰካከራለን? እዚህ ስር ተቀምጣችሁ የምትመለከቱኝ 640 ሰዎች አላችሁ፣ 645 ሰዎች። ይህ የቲክቶክ ቪዲዮ ሌላ ቦታም ይዳረሳል። የትም ቦታ ይህ ቪዲዮ ደርሶ ያያችሁ ሰዎች ከዛሬዋ ቀን ጀምራችሁ እነኚህ ብልግናን የሚያስተምሩ ሰዋን ሙስሊም ሆነ ክርስቲያን ሆነ ዋቄፈታ ሆነ አይሁድ ሆነ ማንም ይሁን ብልግና የሚያስተምሩትን ማህበረሰባችን የሚበክሉትን የተበከለ ሐሳብን የሚያስፋፉትን መሻይኾቻችን ላይ የሚሳለቁትን የዲንን ጉዳይ አሳንሰው ማየት የሚፈልጉትን መቻቻል ምናምን በሚል ስም አላስፈላጊ ነገር የሚሰሩትን ሰዎች እነሱን የምትከተሉ ከሆነ አላህ ፊት እንመሰካከራለን። ጨርሻለሁ። እኩል ሆኖ አላሉ። አንድ ሰው በአፍ ውስጥ ሲጋራ ካለውና ሌላኛው ደግሞ ሲዋክ ይዞ ከመጣ እኩል ነው እኩል ነው የሚታየው አሉ። ወደፊት ደግሞ የሲጋራው በልጦ የሲዋኩ ሳያፍርበት አይቀርም እሱን ነው የምፈራው አሉ። ችን ሼሃችን ደርሰንበታል። ይኸው ስለ መልካም እና ስለ ትዳር ጥሩነት፣ ስለ ትዳር መልካም ነገር የሚሰብኩ የሚያስተምሩ መሻይኾች እንዲያፍሩ እየተደረገ ከፕል በሚል ስም ስለ ብልግና የሚነዙ እንዴት ተደርጎ ከሴት ጋር መውጣት እንዳለባቸው እንዴት ብልግና ማስፋት እንዳለባቸው የሚሰሩ ሰዎች የሚበረታቱበት መጥቶ የሚያወግዘው ግለሰብ ይህንን መጥፎ ነገርን የሚያወግዝ ግለሰብ የዳዕዋ አካሄዱን አታውቅም። ዳዕዋ እንዴት እንደሚደረግ አታውቅም። እሱ እኮ ዳዕዋ እንዲያደርግ ያደረገው ትልቁ ምክንያት እኮ የአንተ መልካም ነገር አለመልቀቅ እኮ ነው። መልካም ያልሆነን ነገር አንድ የከለከክ በኋላ መጥቶ እሱ ደስ ይለኛል። ለማንኛው ቲክቶክ ላይ ያላችሁ ወንድሞቼ እና እህቶቼ አሁን እዚህ ስራ ያላችሁት አራት መቶ ምናምን ናችሁ አራት መቶ ሰባ ምናምን ሜይቢ ይህ ቪዲዮ ሪከርድ እየተደረገ ፌስቡክ ላይ ሊለቀቅ ይችላል። ቲክቶክ ላይም ሊለቀቅ ይችላል። በጣም ብዙ ቦታዎች ላይ ማለት ነው። ይህንም ቪዲዮ ያየህና ያየሽ ግለሰብ ወላህ ልአዚም አላህ ፊት እንጠያየቃለን። አላህ ፊት ትመሰክሩብኛላችሁ፣ መሰክርባችኋለሁ። እነኚህ ብልግናን የሚያስተምሩ ሰዎችን ፎሎ ካደረጋችሁ እና የነሱ ቪዲዮ ከተመለከታችሁ አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂሉና ፎሎችሁን አንሱ። ይህንም ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ እያስተማሩ ያሉትን ልጆች አንፎሎ አድርጓቸው፣ ብሎክ አድርጓቸው። አንድና ሁለት ሰው አይደለም። ሙኻጣዋ ያደረኩ ያለሁት ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን። አላህ ፍት መሰክርባችሁ አሉት መሰክሩብኛላችሁ። እነኚህ ብልግና የሚያስተምሩትን ከፕል ምናምን እያሉ ሴትና ወንድ ሆነው መጥተው

ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት እያደረጉ ፈን እኮ እየሰሩ ነው። ቀልድ እየሰሩ ነው። ቀልድ ጠፍቶ ነው። አሁን በሐራም ነገር ቀልድ የሚቀለድ በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው። እነኚህን ነገር የሚሰሩ ሰዎች ለሁም አዛቡን አሊሙን፣ ፊ ዱኒያ ወልአኺራ፣ በዱኒያም በአኺራም አሳማሚ ቅጣት አለላቸው ብሏል። የዱኒያውን በጭንቀቱ ታገኙታላችሁ። የአኺራውን ደግሞ ሁላችንም እንመሰካከራለን። እኔ መሰክርባችኋለሁ እናንተም ትመሰክሩብኛላችሁ አላህን የምትፈሩ ከሆነ በላ ኢላሀ ኢላ ላህ ሙሐመዱን ረሱሉ ላህ የምታምኑ ከሆነ ይህንን ድምፅ የሰማችሁ ወንድሞቼ እናቶች ይህንን ቪዲዮ ያያችሁ ወንድሞቼ እናቶች እነኚህን ፈሳድን የሚያስፋፉ ሰዎችን አንፎለው ብሎክ አድርጓቸው አለቀ ይህንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለገ አንዳንዱ ለራሱ ፎሎው ፍለጋ። እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር። ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም ለምን? ለቀጣዩ ትውልድ ለልጄ፣ እናንተ ልጆች ነው እያሳዝነኝ ያለው እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ ላይክ እያደረጋችሁ የእነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ፣ መልካሙን ነገር የሚያስተላልፉት ሰዎች። ይህን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም። ላ ይሰድቡኛል፣ በደንብ አድርገው ያጥረገርቡኛል። አቃለ ይህንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል ወደፊት። እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይህ ነገር ይህንን አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና፣ ፎሎዋችሁን አንሱ። ይሄንን ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ እያስተማሩ ያሉትን ልጆች አንፎሎ አድርጓቸው፣ ብሎክ አድርጓቸው። አንድና ሁለት ሰው አለም ሙኻጠባ እያደረግኩ ያለሁት ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ፣ አላህ ፊት እንመሰካከራለን።

በጭንቀቱ ታገኙታላችሁ። የአኪራውን ደግሞ ሁላችንም እንመሰካከራለን። እኔ መሰክርባችኋለሁ፣ እናንተም ትመሰክሩብኛላችሁ። አላህን የምትፈሩ ከሆነ በላኢላሀ ኢላላህ ሙሐመዱ ረሱሉላህ የምታምኑ ከሆነ ይህንን ድምፄን የሰማችሁ ወንድሞቼና እህቶቼ፣ ይህንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎለው፣ ብሎክ አድርጓቸው። አለቀ። ይህን ስላችሁ ደግሞ አንዳንዱ ለራሱ ፎለው ፍለገ እንዳንዱ ለራሱ ፎሎው ፍለጋ እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም ከፎሎው አለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም ለምን ለቀጣዩ ትውልድ እናንተ ልጆች ነው እያሳዘነኝ ያለው እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ ላይክ እያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ፣ መልካሙ ነገር የሚያስተላልፉት ሰዎች። ይህን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም። ላ ይሰድቡኛል፣ በደንብ አድርገው ያጥረገድጉኛል፣ አውቃለ። ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል። ወደፊት እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይህ ነገር። ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም። መጥፎ ነገር እየሰራሁ አይደለሁም። ሐራም ውስጥ አልወድቅም እያልኩ አይደለሁም። ላ እሰራለሁ፣ እንደ ሰው እሳሳታለሁ፣ መጥፎ ነገር እሰራለሁ። ስሰራ ግን እያፈርኩ ነው። ተደብቄን ያን ነገር የማደርገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ እራሴን እየያዝኩ ነው። በፊት መጥፎ በፊት መጥፎ ነገር ሲሰራ ሰው ያፍራል። ብልግናን የምትሰራ ሴት ታፍራለች በፊት አሁን ግን ቲክቶክ ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት። ባለጌ ስለሆነች ስለተጨማለቀች ብልግናን ስላስፋፋች ከወንድ ልጅ ጋር ስለዘለለች ፕሮሞት ትደረግና በሚሊዮኖች ፎሎወር ታገኛለች። እሷ በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ፣ ያንኑ ያክል ትናንሽ ህፃኖች እሷን አርአያ አድርገው አድርገው ያድጋሉ። ያን እያሳደጋችሁ ያላችሁት ደግሞ እዚሁ ጋር ተቀምጣችሁ ቪዲዮን እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ። አላህ ፊት እንመሰካከራለን ብያለሁ። ፈለስጢን ላይ ወንድሞቻችን እየተጨፈጨፉ ምን እየሰራን ነው?